መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን? ብሉን ጥቅምት አራት ነው። ከጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። ደግሞ ባዳቢ ከዳህ ባዳቢ ከዳህ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 ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጃጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም።